ይህ አራት ሕፃናት ከእናታቸው ጋር በመሆን አውሮፕላን ተሳፍረው በመጓዝ ላይ ሳሉ የሚገጥማቸው አደጋ አስገራሚ ታሪክ ነው። ነገሩ እንዲህ ነው። እነዚህ ሕፃናት አራት ናቸው። ከእናታቸው ጋር በመሆን አነስተኛ አውሮፕላን ተሳፍረው በመጓዝ ላይ ነበሩ። እናም አውሮፕላኑ ጥቅጥቅ ባለ ጫካ በማለፍ ላይ ሳለ ድንገት ሞተሩ ላይ ችግር ተፈጠረና አውሮፕላኑ ቁልቁል መምዘግዘግ ጀመረ። አብራሪውም በሬዲዮ የድረሱልኝ ድምፅ እያሰማ አቅጣጫውን ለማስተካከል ይታገል ጀመር። ነገር ግን አልተሳካለትም። አውሮፕላኑ ቁልቁል ተምዘግዝጎ ጥቅጥቅ ባለ ጫካ ውስጥ ተከሰከሰ። አውሮፕላኑ ሲወድቅ በአፍንጫው ስለነበር አብራሪውና አጠገቡ የነበረ አንድ ሰው ወዲያው ሕይወታቸውን አጡ። እናትየው ምንም እንኳን ክፉኛ ብትቆስልም ተርፋለች። ልጆችም የመጨረሻ ወንበር ላይ ተቀምጠው ስለነበር ጥቂት ከመጫጨረ በስተቀር ደህና ነበሩ። እነዚህ ልጆች ገና ታዳጊዎች ናቸው። አንደኛዋ 13 ሌላኛው 11 ሌላኛው አራት ዓመት ሲሆኑ የመጨረሻዋ ደግሞ ገና 11 ወረዋ ነበር። ትልቋ ልጅ ሌዝሊ ትባላለች። ሌዝሊ እየተፈጠረ ባለው ነገር በጣም ተደናግጣ ነበረ እና ምን ማድረግ እንዳለባት ግራ ገብቷታል። ምክንያቱም እነሱን ሊፈልግ የሚመጣ ሰው ይኑር አይኖር ማወቅ አልቻለችም። ሆኖም ግን እናቷ በጣም ተጎድታ ስለነበረ ትልቁ ኃላፊነት የእሷ ነበር። በጣም ይዘንብ ስለነበረ ከሌሎቹ ልጆቹ ጋር በመሆን የዛፍ ቅርንጫፎችን በመለቃቀምና የጸጉር ማስያዣቸውን በመጠቀም ትንሽ መጠለያ ሰሩ። ሆኖም ግን አለመታደል ሆኖ ከአራት ቀን በኋላ እናታቸው አረፈች። እናም እዚያው አካባቢ ቀበሯት። አሁን እንግዲህ ልጆች ብቻ ቀሩ ማለት ነው። ትልቋ ልጅ ሌዝሊ ከዚህ አካባቢ መንቀሳቀስ እንዳለባት ታውቃለች። ምክንያቱም የሞቱት ሰዎች መበስበስ ስለጀመሩና ሽታቸውም የተለያዩ የዱር አራዊቶችን እንደሚሰበስብ ስላወቀች ነው። አራቱ ልጆች ጉዟቸውን ጀመሩ። የሆነ ድምፅ ሲሰሙና አውሬ የተከተላቸው ሲመስላቸው እየተደበቁ ከዛም እየወጡ በዛ ድቅድቅ ጫካ ውስጥ ተጓዙ። ከአውሮፕላን ውስጥ ያገኙትን ጥቂት የሚበላ ነገርና በመንገዳቸው ላይ የሚያገኙትን ፍራፍሬ እየለቀሙና የአስራ አንድ ወሯን ህፃን እየተፈራረቁ እየያዙ ጉዟቸውን ቀጠሉ። ጫካው ግን በጣም ጥቅጥቅ ማለቱ፣ ያለማቋረጥ የሚዘንበው ዝናብና ሌሊት ላይ ያለው ቅዝቃዜ ጉዟቸውን አስቸጋሪ አድርጎባቸው ነበረ። በሌላ በኩል ፕሌኑ ተከስክሶ ከራዳር ውጪ ከመሆኑ በፊት አብራሪው ያሰራጨውን የድረሱልን መልእክት ደርሷቸው ስለነበር ወዲያውኑ ነበር ፍለጋ የጀመሩት። ሆኖም ግን አውሮፕላኑ የተከሰከሰበት ቦታ የጫካው በጣም ጥቅጥቅ ያለበት ቦታ ላይ ስለነበረ ፍለጋውን አስቸጋሪ አድርጎት ነበረ። እናም የኮሎምቢያ መከላከያ ሰራዊት አውሮፕላኖችንና ሄሊኮፕተሮችን ይዞ እንዲሁም የሳተላይት ቴክኖሎጂ የሚጠቀሙ ከመቶ በላይ ስፔሻል ፎርሶችን አሰማርቶ ፍለጋ ውስጥ እንዲቀላቀል ተደረገ። እንደዛም ሆኖ ግን ሊገኙ አልቻሉም። ጫካው ለወታደሮቹም አስቸጋሪ ሆነ። ዝናብ ያለማቋረጥ ይዘንባል፣ አውሬ በየቦታው ይገጥማቸዋል፣ ምግብ ቶሎ ቶሎ ይጨርሳሉ፣ ብዙ ብዙ ነገር ይገጥማቸው ጀመር። በኋላ ላይ አካባቢውን በደንብ ስለሚያውቁ የሀገሬው ተወላጆች ፍለጋውን ተቀላቀሉ። እነሱም ባዕድ አምልኮን ጭምር በመጠቀም ፍለጋውን አጧጧፉት። ሆኖም በዚህ ሁኔታ ምንም ነገር ሳይገኝ ሁለት ሳምንታት አለፉ። በኋላ ላይ ግን የአካባቢው ተወላጆች የተከሰከሰውን አውሮፕላን ማግኘት ቻሉ። ሆኖም ግን መከላከያዎቹ ባደረጉት ፍተሻ የሞቱትን ሰዎች አስክሬን እንጂ ልጆቹን ማግኘት አልቻሉም። ይህም የሆነው ልጆቹ ባለማወቅ ከአንድ ቦታ ወደ ሌላ ቦታ ቶሎ ቶሎ እየተንቀሳቀሱ፣ በዛ ላይ ደግሞ ሌዝሊ አካባቢው ላይ የሚንቀሳቀሱ ገዳይ አማጺያን እንዳሉ ስለምታውቅ እነሱን በመፍራት የሰዎች እንቅስቃሴ በሰሙ ቁጥር እየተደበቁ እነሱን የማግኘቱን ስራ አስቸጋሪ ያደረጉት ጥሩነቱ እነዚህ ልጆች የከተማ ልጆች አልነበሩም። የሚኖሩትም በአንድ ጥንታዊ ጎሳ ውስጥ ስለነበረ ማደንና ዓሣ ማስገርን ጠንቅቅ ያውቁ ነበረ። እናም ራሳቸውን ጫካ ውስጥ ለማቆየት አልተቸገሩም ነበረ። ሆኖም ግን ይህ በየቦታው መደበቃቸው የጦር ኃይሉ እነሱን የማግኘቱ ሥራው አስቸጋሪ እንዲሆንበት አደረገው። ስለዚህ ፈጠራ የታከለበት ሥራ መሥራት ጀመሩ። ይህም በሄሊኮፕተር ሆነው ለልጆቹ መልእክት የተጻፈበትን አስር ሺህ ፍላየሮችን ጫካ ውስጥ መበተን እንዲሁም አንድ ቦታ ላይ እንዲቆዩ መንቀሳቀስ እንዲያቆሙና መገኘት እንዲችሉ የሚገልጽ የልጆቹን ሀያት ድምፅ በመቅዳት በስፒከር እያደረጉ ጫካ ውስጥ ማሰማት ነበረ። እንደዛም ሆኖ ሊገኙ አልቻሉም። በዚህ ሁኔታም ልጆቹ ጫካ ውስጥ ከአምስት ሳምንት በላይ ሆናቸው። ሰዎችም በፍለጋው ተስፋ መቁረጥ ጀመሩ። አንድ ቀን ግን ልጆቹ ተደብቀው ሳለ ድንገት የሆነ ውሻ ይጠጋቸዋል። ይህ ውሻ የወታደሮቹ አጋዥ የሆነ ዊልሰን የተባለ ውሻ ነበረ። እናም ውሻውን ሲያዩ ልጆቹ የሆነ ሰው እየመጣላቸው እንደሆነ ገባቸው። እናም ቁጭ ብለው መጠባበቃቸውን ጀመሩ። በዚህ ሁኔታ ውሻው ከነሱ ጋር ሁለት ወይም ሶስት ቀን ቆየ። ወታደሮቹም የእሱን ዱካ እየተከተሉ ልጆቹ ወዳሉበት ተቃረቡ። እስተ መጨረሻም ልጆቹ በጠፉ ልክ በአረባኛው ቀን መገኘት ቻሉ። በጣም ተርበውና ተጎሳቁለው ቢሆንም መልካም ጤንነት ላይ ነበሩ። ሆኖም ግን በሚያሳዝን ሁኔታ ይሄ ሁላ በሚሆንበት ጊዜ ውሻው ድንገት ጠፍቶ እስከዚህ ሰዓት ድረስ ሳይገኝ ይቀራ። ልጆቹም ከቤተሰቦቻቸው ጋር ተቀላቅለው ህይወታቸውን በመልካም ሁኔታ ላይ እየመሩ ይገኛሉ። ይህን ትረካ ያቀረበላችሁ ጃምቦ ሚዲያ ነበር።